በድሮ ዘመን ቤት ለመስራት የሚፈልጉ ሁለት ሰዎች ነበሩ። አንደኛው ጠቢብ ሲሆን ሌላኛው ደግሞ ሞኝ ነበር። ሁለቱም አንድ አይነት ህልም ነበራቸው፣ በደስታ የሚኖሩበት ጠንካራ ቤት መስራት። ጠቢቡ ሰው ለራሱ አሰበ፣ ቤቴ ጠንካራ እንዲሆን ተፈለግ በጠንካራ አለት ላይ መገንባት አለብኝ ብሎ አሰበ። ስለዚህ በጣም በትጋት ሰራ። አይንና ሌሊት ከባድ ድንጋዮችን በመሸከም ጠንካራ ግድግዳዎችን በማስቀመጥ ሁሉን ነገር በጥንቃቄ መስራቱን አረጋገጠ። ሞኙ ሰው ግን በተለየ መንገድ አሰበ። ዙሪያውን ተመለከተና ለስላሳና አሸዋማ ቦታ አገኘ። ይህ ቀላልና ፈጣን ይሆናል አለበ ፈገግታ ቤቱን በአሸዋ ላይ በፍጥነት ሰራና በቅጽበት ጨረሰው። ከዚያም አንድ ቀን ደመናው ሰማዩን ሞላው፣ ታላቅ ጨለማም ሆነ። ነፋሱም መንፈስ ጀመረ፣ ዝናቡም ዘነበ። ዝናቡ በከፍተኛ ሁኔታ ሲዘንብ ነፋሱ በኃይል ሁለቱም ቤቶች ገፋቸው። ውሃው እየጨመረ እየጨመረ ሄደ። የጠቢቡ ቤት አንቶ ቆመ። አልተንቀጠቀጠም፣ አልወደቀም። ለምን? በጠንካራ ዓለት ላይ ተገንብቶ ነበርና። የሞኙ ቤት ግን አይ አሸዋው መንቀሳቀስ ጀመረ እና በከፍተኛ ድምፅ ሙሉ በሙሉ ወደቀ። ከያችሁ ልጆች፣ ኢየሱስ ይህንን ታሪክ የነገረን በጣም አስፈላጊ የሆነ ነገር እንድንማር ነው። ቃሎቼን ሰምታችሁ የምለውን ብታደርጉ ቤቱን በዓለት ላይ እንደሰራ ጠቢብን ሰው ናችሁ አለ። ያ ዓለት ኢየሱስ ነው። በእርሱ ስንታመን እርሱን ስንከተል ህይወት ምንም ያክል ከባድ ቢሆን እንኳ ጸንተን መቆም እንችላለን። ነገር ግን ኢየሱስን ሰምተን የሚለውን ካላደረግን ቤቱን በአሸዋ ላይ እንደሰራ ሞኝ ሰው ነን። ችግር ሲመጣ ጠንካራ መሰረት ስለሌለን እንወድቃለን። ስለዚህ ልጆች ልጠይቃችሁ፣ ምን አይነት ገንቢ መሆን ትፈልጋላችሁ? ጠቢብ ወይስ ሞኝ? ደግ ለመሆን፣ እውነት ለመናገር፣ ሌሎችን ይቅር ለማለት እና ኢየሱስን ለመከተል በምትመርጡበት ጊዜ ሁሉ ሕይወታችሁን በዓለት ላይ የገነባችሁ ነው። አስታውሱ፣ ማዕበል ሊመጣ ይችላል፣ ነገር ግን ሕይወታችሁን በኢየሱስ ላይ ከገነባችሁ፣ ጸንዳችሁ ትቆማላችሁ። የዛሬውን የመጽሐፍ ቅዱስ ክፍል ስለሰማችሁ እናመሰግናለን። በሚቀጥለው ጊዜ እስከምንገናኝ ቤታችሁን በዓለት ላይ እየሰራችሁ ቀጥሉ። እናመሰግናለን። ገና ሁኑ ልጆች።